እሺ መልካም እንግዲህ ይህ ጉባኤ የተካሄደው በሙኒክ ከተማ ቢሆንም፣ እንዳጠቃላይ ግን በባይርን ስር የሚገኙ የተለያዩ አብያተ ክርስቲያናትም ተሳትፈዋል። እንግዲህ ከነዚህ አብያተ ክርስቲያናት መካከል የኑርንበርግ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያንም አንዱ ነው በዚህ ይህንን ጉባኤ በማዘጋጀትም በመሳተፍም ላይ ነበሩ። ከነሱ መካከል ደግሞ ምእመናንን ጋብዤ አነጋግራለሁኝ። እነሱን ወደ መድረክ ጋብዛለሁ። ቀደም ብዬ እንደነገርኳቸው እንግዲህ የኑርንበርግ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን የዚህን ጉባኤ አዘጋጆች መካከል ወንድሞቼና እህቴን ነው የጋበዝኩትኝ። እነሱንም ተመሳሳይ ጥያቄ ጠይቃችኋለሁ። እንግዲህ ይሄ ጉባኤ ይህንን ገዳም ከመመስረት አንጻር ብዙ የተደከመበት ነውና እንኳን ደህና መጣሽ። የተደከመበት ነውና ለቃለ መጠይቅ ፈቃደኛ ስለሆናችሁ በመጀመሪያ አመሰግናለሁኝ። ከተደከመበት ከተለፋበት አንጻር ምን ያክል ስኬታማ ነበረ የዛሬው ጉባኤ? እሺ ስማ ስቅዱስ አማዘላላ አሚን እ እግዚአብሔር ይስጥልን። በመጀመሪያ ለዚች ቀን ያደረሰን መዳን ያለም ክርስቶስ የተመሰገነ ይሁን። እናቱ ቅድስት ድንግል ማርያም በስሟ በሚሰራው በታሰበው ገዳም ዙሪያ እንድንወያይ ፍቃዷ ሆኖ እኛን ስለመረጠችን እግዚአብሔር አመሰግነዋለሁ እመቤቴን አመሰግናታለሁ። ወደ ጥያቄ ስመጣ እጅግ በጣም ደስ የሚል ያልጠበቅነው ነበር። ምክንያቱም የሙኒክ ህዝብ የታወቀ ነው። እንዲህ ቤተክርስቲያን በመስራት ገንዘብ በማዋጣት በጣም ንቁ ተሳትፎ የሚያደርግ ህዝብ ነው፣ እናቀዋለን። ደብራችን እንደ ሁለተኛ ደብር ነው። የሙኒክ ቅዱስ ገብርኤል ቤተክርስቲያን ለኑርንበርግ ሁለተኛ ደብራችን ነው እና በጣም በሙሉ ልብ እናውቅ ነበር እንደሚዋጣ። ግን በአጋጣሚ ሆኖ ከአንድ ሳምንት በፊት ይሁን እንደዚህ ስለተዋጣ ህዝቡን ከሳምንት በኋላ መጠየቅ በሚለው ትናንት ተስፋ ቆርጠን ነበር። እግዚአብሔር በሚያውቀው ከብዶን ነበር። ግን እግዚአብሔር ድንቅ ነው። እኛ እንዳሰብነው ሳይሆን እሱ ባሰበው እሱ በፈለገው መንገድ በቃ እግዚአብሔር ይችላል። እግዚአብሔር እንደሚችል ነው ያየሁት። ህዝቡም የዛሬ ሳምንት እንዳዋጣው ሳይሆን እጅግ በደስታ በቃ ለእግዚአብሔር ሁሉም በደስታ እንዳሰበው ይስጥ እንደሚለው እንደ ቃሉ ነው የሆነልን። ዛሬ እውነትም የአባቶች ቡራኬ አግዞናል። የአባቶቻችን የሊቃውንቱ ጸሎት አግዞናል እና የእግዚአብሔርን ድንቅ ስራ ያየንበት ነው። ሁሉም እኛ ካሰብነው በላይ ሰጥተው እግዚአብሔርንም እኛንም አስደስተውናል። እግዚአብሔር ይስጥልኝ። በሌላ እሺ፣ ከእናንተ መካከል የሚጨምር ካለ በተመሳሳይ ጥያቄ ላይ ማለት ነው። እንዴት ነበረ የዛሬው ጉባኤ? በመጀመሪያ እግዚአብሔርን አመሰግናለሁኝ ለዚህ አደረሰን። እግዚአብሔር ይህንን እድል ሰጥቶን እኛም የዚህ አካል አንዱ ሆነን ለመሳተፍ በመብቃታችን ክብር እግዚአብሔር ይመስገን እላለሁኝ። ያው የኑርንበርግ ጽርሐ አርያም ሥላሴ ቤተክርስቲያን ከሙንሽን ገብርኤል ቤተክርስቲያን ያለው ጡርኝት ወይም ግንኙነት በጣም ከሌሎቹ አጥቢያዎች የተለየ ነው። ይህንን እናምናለን እና እዚህ ቦታ ላይ ይዘጋጃል ሲባል ያው ደቡብ ጀርመንን ማዕከል በማድረግ ይሄ ገዳም ምስረታ ጉባኤ ይካሄዳል ሲባል በደስታ ነው የተቀበልነው። ያው መንፈሳዊ ቅናት ይኖረናል እኛም ጋር ቢዘጋጅ የሚል ቅናት ይኖረናል፣ ግን የእኛው ቤተክርስቲያን ነው ብለን ስለምናምን እዚህ መዘጋጀቱን በጣም ወደነዋል፣ አክብረነዋል። እግዚአብሔርም እህታችን እንዳለችው አላሳፈረንም። ባለፈው ሳምንት የተካሄደው ፕሮግራምና የዛሬ የተካሄደው ፕሮግራም ምናልባት ውጤታማ አይሆንም የሚል ሀሳብ ነበረን፣ እንደ ሰው ሰውኛ ማለት ነው። ግን እግዚአብሔር ትልቅ ነው። እግዚአብሔር ሁሉን ነገር አሳክቶ በሚገርም ሁኔታ ያላሰብነውን ነገር ሰጥቶናል ብዬ አምናለሁኝ። ይሄ ገዳም እውነት እንዴት ነው ተጀመረ ብቻ ሳይሆን አለቀም ማለት ያሰኛል ብዬ አምናለሁኝ። እና እግዚአብሔር ሁሉን ነገር ይጨርሷል ብዬ አምናለሁኝ። በተጨማሪ እዚህ ላይ ደግሞ የተዘረዘሩትን የገዳሙን ዋና ዓላማዎችን አይቼ ለአባታችንም ለብፁዕ አባታችንም የራሴን ሐሳብ ሰጥቻለሁኝና አንዱ ሐሳብ እንደ አልተናይም ወይም ደግሞ አባቶቻችን መጨረሻ ላይ የሚጦሩበት ቤት ይሆናል የሚለው ደግሞ ቢካተት ጥሩ ነው። ምክንያቱም አባቶቻችን እድሜ ልካቸውን አገልግለው በነፍስ ልጆቻቸው ብቻ እየተረዱ የሚሄድበት አካሄድ መቆም አለበት። አባቶቻችን እንደዚህ አይነት ቦታ ላይ አርፈው እንደዚህ አይነት ቦታ ላይ እየተጦሩ የቀራቸውን ጊዜ የሚኖሩበት ቤት ይሆናል የሚል እምነት ስላለኝ ይህንንም ሀሳብ ይሳካል ብዬ አምናለሁኝ። አመሰግናለሁ። መልካም እሺ፣ እናመሰግናለን። እንግዲህ ወደ ሚቀጥለው ጥያቄ ሌለፍ ሌሎቻቸው ሀሳብ ሰጡበታላችሁ። ይሄ ጉባኤ እንግዲህ የመጀመሪያው ነው። ይህ እንግዳን በተመለከተ ከሚዘጋጁት ጉባኤዎች እና ሌሎች ጉባኤዎች የሚቀጥላሉ፣ በሚቀጥሉት ጉባኤዎች ላይ ለሚሳተፉ ምእመናን ዛሬም እዚህ ላልተገኙ የኑርንበርግ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ምእመናንም ይሆናል፣ የሌላ አጥቢያ ቤተክርስቲያናት ምእመናን የምታስተላልፉት መልእክት ካለ? በመጀመሪያ እግዚአብሔር አምላክ ቅዱስ ፈቃድ ሆኖ ይህንን ስራ እንድንሰራ የወደድ አምላክ ስሙ የተመሰገነ ይሁን። እኛ ታናሾች ሆነን ሳለ ይህ የማይገባን ሆነን ሳለ ግን እግዚአብሔር መርጦ ለቤተ ክርስቲያናችን አንድ ትልቅ ገዳም በጀርመን እንድናቆም አሸራ እንድናቆም ቅዱስ ፈቃዱ ስለሆነ ስሙ የተመሰገነ ይሁን። ወደ ጥያቄ ስመጣ የዛሬው ጉባኤ እግዚአብሔር የተመሰገነ ይሁን፣ በጣም የተሳካና ደስ የሚል የሰውንም ስሜት በትክክል ያየንበት በእውነትም ሕዝባችን እየበዛን ስለመጣን የሀገረ ስብከቱ መቀመጫ እንደሚያስፈልገው በዛ ላይ ደግሞ እግዚአብሔር ፈቅዶ በዝተናል። ስንመጣ እኛ ብቻችን የመጣን፣ አሁን ግን በጣም ስለበዛ ልጆቻችንም እያደጉ ስለሆነ እኛ የሀገራችንን ታሪኳን፣ እምነቷን የተከተልነው ከቤተሰቦቻችን ወርሰን ነው። ልጆቻችን እዚህ በባዕድ ሀገር ግን ይህንን ለማውረስ የሚያመቻች ብዙ ሁኔታ አልነበረም። አሁን ግን ይሄ ገዳም ከተሰራ ልጆቻችንን እንድኛ እንዳንደግንበት በስርዓት በቤተክርስቲያናችን አስተምህሮ እያስተማርን ማሳደግ የምንችልበት ትልቅ ተቋም ነው የሚሆነው። ከዛ በተጨማሪ ደግሞ መስመርን ቢስቱ የማይገባ ቦታ ልጆቻችን ያው ሀገሩ መጥፎ ስለሆነ ቢሄዱ ለዛ ሁሉ ማስተካከያ ማገገሚያ የሚሆን ብዙ ነገር የሚሰራበት ገዳም ስለሆነ ሁላችንም ከተባበርን የማይቻል ነገር የለምና ጋን በጠጠር ይደገፋል እንደሚባለው እግዚአብሔር አምላክ ዛሬ በሙኒክ አሳይቶናል። በሙኒስተር፣ በፍራንክፈርት በተለያየ ቦታ በሚደረገው ጉባኤ ደግሞ ሁላችንንም አሻራችንን እንድናስቀምጥ ይሁን። ከዚህ አሁን መጨረሻ ላይ በጠየከን መሰረት ማስተላለፍ የምፈልገው መልእክት ምንድን ነው? እግዚአብሔር ደግ ነው እና እግዚአብሔር እድሜ ሰጥቶን፣ በተለይ በፊት የመጣን ሰዎች ቅድም ወንድሜ እንደተናገረው ይሄ ሙኒክ የመጀመሪያው በባየር የመጀመሪያው የኦርቶዶክስ ቤተ ክርስቲያን መጀመሪያ እዚ የተቋቋመ ነው። ከዛ በኋላ እዚ የነበሩት ካህን ቄስ መስፍን ከዚህ ቀጥሎ ኑርንበርግ ነው ቤተክርስቲያን እንዲቋቋም ያደረጉልን እና ታሪካዊ ቦታ ነው በእውነት እና ያ የዛ የነሱ በረከት አሁን ኑርንበርግ ድሮ ስንመጣ ቤተክርስቲያን የሌለው ብዙ ያዘነ ሰው መጽናኛ የሌለው ሰው በየቦታው ከኛ ውጭ ባሉት ቤተክርስቲያኖች እነዚህ አዳራሾች ምናምን የሚሰበሰብ ነበረ እና ቤተክርስቲያናችን ከተከፈተች በኋላ ግን የብዙዎች መጠጊያ ሆናለች። እና ይህንን ደግሞ በአይናችን አሳይቶናል እግዚአብሔር። እድሜ ሰጥቶን ያኔ ልጆች ነበረን፣ አሁን ሙሉ ሰው ትልልቅ ሰዎች ሆነን ይህንን ከዚህ በረከት እንድንካፈል የረዳን አምላክ፣ በባዕድ ምድር ያበዛን አምላክ፣ አሁን ደግሞ አይ በቤተክርስቲያን ክርስቲያን ብቻ አትገደቡም፣ ገዳም ደግሞ ያስፈልጋቸዋል። ይሄ ከእድሜ የመጣ ነው የሚመስለኝ አሁንና ለዚህ በረከት ደግሞ አብቅቶናል እግዚአብሔር እና አሁን ሁላችንም ይህንን መልእክት የምናይ በሙሉ ይህንን ገዳም በሻል ነው የምንችል፣ በገንዘባችን በጸሎታችን ቤተክርስቲያናችን ቅዳሴ ላይ እኔ በጣም ደስ የሚለኝ ጸሎት አለ። አባቶች ሲያሳርጉ የሰጡትን ሁሉ ተቀበላቸው፣ ሊሰጡ አስበው የሌላቸውን ደግሞ እንደሰጡ አድርጋ ተቀበላቸው ይላል እና በገንዘብ በአቅም በሌላ በእውቀታቸው ማገልገል የሚችሉት ከልባቸው በዛ ቢያገለግሉ፣ የሌላቸው ደግሞ በጸሎታቸው እንዲሳካ ቢራዱን ይሄ ገዳም እውን ይሆናል ብዬ በሙሉ ልብ መናገር እችላለሁ። እና እመቤቴ ትጣራለች ብዬ ነው ማስበው። አሁን ብፁ አባታችን ሳይሆኑ እመብርሃን የተጨነቀውን ልታጽናና፣ በየቤቱ ጨንቆት በጓዳ ውስጥ ያለውን ማረፊያ ቦታ ልሰጠው እየጠራችን ነው ብዬ ነው በሙሉ ልብ መናገር የምችለው። እመቤቴን እንስማት ኑ ልጆቼ ተሰብሰቡ ወደ እኔ እያለች እየተጣራች ነው እና እመብርሃንን ሰምተን እውን እንድናደርገው በእግዚአብሔር ስም ለማሳሰብ ማሰብ ወዳለው አመሰግናለሁ። መልካም ሁላችሁንም ስለ አገልግሎታችሁ እዚህ መጣችሁ፣ ደግሞ ቃለመጠይቁን ለመስጠት ፈቃደኛ ስለነበራችሁ አመሰግናለሁ። የጉልበት ዋጋ የሚከፍል እግዚአብሔር ነው። ጉልበታችሁን ዋጋ ይክፈል።